ሰላም ወዳጆች፣ እንደምን አላችሁ? ርዕሱ ላይ እንዳያችሁት የሰሞኑ ወሬ ወይም የኢትዮጵያ ፖለቲካ በጠቅላላ በሚባል ደረጃ ከወዲያ ወዲህ የሚዘዋወረው የተለያዩ ፖለቲከኞች ነን የሚሉ አክቲቪስቶች ነን የሚሉ ሰዎች የሚያዘዋውሩት ጠቅላይ ሚኒስትሩ ወይም ዶክተር አብይ አህመድ እንዲህ ብሎኝ ነበር እንዲህ ብሎን ነበር የሚሉ ናቸው እና አንዱ ከአንድ ወገን ሆኖ ሌላኛውን ወገን እንዲህ ብሎ ነበር፣ ሌላኛው ደግሞ የሌላኛውን ወገን ወይም ብሔር ስም እየጠራ ይሄኛውን ብሔር እንዲህ ብሎ ነበረ፣ ዶክተር አብይ እንዲህ ብሎን ነበር በስብሰባ በግል እያሉ ጥቂት ሰዎች በእርግጥ በቁጥር ጥቂት ናቸው ግን ጨዋታቸው ከጣሪያ በላይ ነው እና የተለያየ ነገር ሲናገሩ ሰምቻለኝ። በእውነት ዶክተር አብይ እንዲህ ብሏቸዋል እንዳሉት አንደኛውን ብሔር አስጠግቶ ሌላኛውን ብሔር ለመጉዳት ሌላኛውን ብሔር ገፍቶ ሌላኛውን ብሔር ለማስጠጋት እነዚህ ግለሰቦች በየሚዲያው እየተሽከረከሩ በሚያወሩት ልክ እየጠራ ወይም በአደባባይ በስብሰባ ላይ ያሉትን ሁሉ ብሎ አለው ብለን ስናይ እንደው እነሱ አለ ባሉበት ቦታ ላይ ባንኖርም እንደ ሰው የምንገምተው እንዲሁ የምናየው የምንረዳው ነገር አለ ከንግግራቸው ከትችታቸው ማለት ነው ወይም ካነሱት ነጥብ የምንገመግመው ነገር አለን። እንዳሉት ብሏል ወይስ አላለም የሚለውን ነገር ስብሰባው ቦታ ወይም እነሱ ተጠራን ባሉበት ቦታ ተገኝተን እንዲያ ሲባባሉ ባንሰማም ባናይም፣ አንዳንዶቻችን ማለት ነው፣ እኔን ጨምሮ። ነገር ግን ከተናገሩት ነገር ከሚያወሩት ጉዳይ ወይም ትችት ተነስተን እውን ዶክተር አብይ እንደዛ ብሏቸዋል ወይስ ምንድነው የነዚህ ሰዎች ዓላማ ብለን ስናይና ስንገመግም ብዙ ነገሮችን ከውስጡ ማውጣት እንችላለን። ወዳጆች የእኛ አገር ፖለቲካ ምን ያህል እንደተበላሸ ምን ያህል እንደተመረዘ ምን ያህል ከፖለቲካ መንገድ ወጥተን በተራስም መጠፋፋት አንዳችን አንዳችንን አጥፍተን ለማለፍ ምን ያህል እንደምንንቀሳቀስ በደንብ ጉልጭ አድርጎ የሚያስረዳ ነው የሰሞኑ ትርክት። ሰዎቹ አብዛኞቻቸው ውጪ ናቸው፣ ከአንድና ሁለት ወይም ከዛ በታች ከሆኑ ግለሰቦች በስተቀር ማለት ነው። አብዛኞቻቸው ከአገር ውጪ ናቸው። አብዛኞቻቸው በአንድም በሌላም መንገድ ስልጣንም ላይ አክቲቪዝሙም ላይ እንዲሁም በፖለቲካ ፓርቲነትም ይሄን ሀገር ከወዲያ ወዲህ ሲንጡ የነበሩ ገሚሶቻቸው ሲገሉ ሲያስገድሉም የነበሩ ናቸው። ገሚሶቻቸው ደግሞ የግል ጥቅም የተጓደለባቸው እንደሆኑ ከንግግራቸውም ከነበሩበትም ኃላፊነትና ቦታ ከታሪካቸው ልንረዳ እንችላለን። ብሔራቸው ኦሮሞም፣ አማራም፣ ትግሬም፣ ወላይታም ሌላም ሊሆን ይችላል። እንዲሁ እምነታቸው የተለያየ ሊሆን ይችላል ሀሳባቸውና አላማቸው፣ ግብራቸው ደግሞ አንድ አድርጓቸው ሰሞኑን በመደዳ በተከታታይ በተለያየ ሚዲያ አንዱ አንዱን እየጋበዘ ስለ ጠቅላይ ሚኒስትሩ የተለያየ ነገር ሲግቱን ከርመዋል። በጣም ብዙ ነገር ግተውናል ግተውናል። ነገር ግን ይሄ የጋቱን ነገር ተስማምቶን ተቀብለናሎይ ብለን ስናይ እኔ እንደገመገምኩት አዲስ አበባ ውስጥ ነው ምኖረው በርካታ ሰዎችንም በዚህ ዙሪያ ጠይቅ ያለውኝ አውርቻቸዋለሁ እንደ አንድ የፖለቲካ ሰውም እንደ አንድ በሚዲያ ላይ እንደሚሰራ ሰውም እንደው ገለልተኛ ሁኑና እስቲ ይሄን ነገር ገምግሙ እሁን ጠቅላይ ሚኒስትሩ የዚህን ያህል ወርዶ እነሱ በሚሉበት ወይ ቶንና ሁኔታ ወይም እነሱ በሚናገሩት ደረጃ ወርዶ አንዴ አማራን አንዴ ኦሮሞን አንዴ ትግሬን አንዴ ጉራጌን አንዴ ወላይታን አንዴ አፋሩን አንዴ ሶማሌውን ላጠፋ ነው እያለ ይናገራሉ ወይ? እንዴት ነው የምታስቡት? የእነዚህ ሰዎችስ ፍላጎትና ኢንቴንት ወይም እንትናቸው ምንድን ነው? ዓላማቸው ምንድን ነው? በዚህ ደረጃ እየተቀባበሉ አንዱ የአንዱ መስካሪና አንዱ የአንዱ ኢንተርቪው አድራጊ ወይም ቃለ መጠየቅ አድራጊ ሆኖ ሲቀርቡ እን ጂኔንሊ ማለት ነው ከልባቸው ለህዝቡ ተቆርቁረው ነው እያልኩ ጠይቅ ያለሁኝ። ለዚህም ነው በዚህ ጉዳይ ብዙም ሳላወራ የቆየሁት። ግን አብዛኛው ሰው መንግስትን፣ እንኳን የሚቃወሙ ሰዎች የሚሉት ይሄ ተራ ወሬ የመንደር አሉባልታ ነው። ይህ ሰው ከነሱ በሺ ጊዜ እጥፍ ስማርት ነው። በእንዲህ ያለ ደረጃ እውን እንኳን እንደሚሉት ያኛውንም ይሄኛውንም ብሔር ቢጠላ ባይፈልግ በአደባባይ ሰዎች በተሰበሰቡበት በቡድን ሆኖ በሚያወሩበት ደረጃ ህዝብን አይናገርም። በግልም ስናቀው ቀደም ብለን ማለት ነው እንዲህ ያለ አመል ያለው ሰው አይደለም ብለውኛል። እኔም የራስን ግምገማ አስቀምጥ ብትሉኝ እውነት ለመናገር የነዚህ አብይ ቤተ መንግስት ጠርቶን አብይ በእንዲያና በእንዲህ ያለ ስብሰባ ላይ እንዲህ ብሎን የሚሉ ሰዎች ፍላጎትና ዓላማ እውን እሱ ተናገረ የሚሉትን ነገር ሰምተው ወይም ለህዝብ ተቆርቁረው እውነቱን ለህዝብ ለመግለጽ ሳይሆን ዓላማቸው የፈጠራ ወሬና አሉባልታ በመንዛት በህዝብ ዘንድ እንዲጠላ ለማድረግና የሀገሪቷን መንግስት ከቻሉ ህዝብና መንግስቱን ለያይተው በጠመንጃ ያቃታቸውን በፕሮፖጋንዳ ሊጥሉ የተነሱ ስለመሆናቸው መገመት ይቻላል። እናም ይህ ፕሮፖጋንዳ፣ እንዲህ ያለ የወረደ ጥላቻና አሉባልታ፣ እንዲህ ያለ አንዱን ብሔር በሌላው ብሔር ላይ፣ አንዱን እምነት በሌላው እምነት ላይ በመንግስት ደረጃም የአንድ የሀገር መሪን በህዝብ ዘንድ ለሆነ ህዝብ ጥላቻ እንዳለው የሆነ ህዝብ ለማጥፋት እንደተነሳ አንደኛው ለሌላኛው ሌላኛው ለሌላኛው መስካሪና አጋር ሆኖ ሲያቀርብ ስታዩ ምን ያህል እንደወረድን ያሳያል። ምን ያህል እንደዘቀጥን ያሳያል። ምን ያህል የፖለቲካ መንገድ ጠፍቶብን ወደ ጥላቻ፣ ወደ ስድብ የዘቀጠ ተራ አሉባልታ ውስጥ እንደገባን እና ስም መጠፋፋት ውስጥ እንደገባን ያሳየናል። እኔም ማቀው የፖለቲካ ፓርቲ ማኒፌስቶ አዘጋጅቶ ተደራጅቶ ተዘጋጅቶ ኢቨን ጠመንጃ ይዞ የሚንቀሳቀሰው እንኳን ስርዓትና ህግ አለው። ነጻ አወጣለሁኝ ብሎ ጠመንጃ ይዞ የሚታኮስ እንኳን እንዲህ ያለ ተራ የመንደር አሉባልታ ወይም ደግሞ የፈጠራ ወሬ እያወራ መንግስትን አይቃወምም ወይም መንግስትን አይታገልም። ምክንያቱም በዋሸ ቁጥር ህዝብ ድጋፍ ይነሳኛል ብሎ ስለሚያስብ እነዚህ ግን ዛሬን እንጂ ነገን የማያስቡ ናቸው። አብዛኞቻቸው እነዚህ ሚዲያ ላይ ወጥተው ሰሞኑን አብይ እንዲህ ብሎን ነበር፣ አብይ እንዲህ አድርጎ ነበር፣ በዚህ ቀን እንደዚህ ጠርቶኝ እንዲህ አለኝ የሚሉ ሰዎች እውን አብይ እንደዛ ስላላቸው ስላልሆነ እኛም የእነሱን ፕሮፓጋንዳ ምንም ያህል እንኳን እንደ ህፃን ልጅ ሊግቱን ቢፈልጉም አልተጋትንም። እየተጋተም አደለም፣ ህዝቡ ከቁም ነገርም የቆጠረ የለም። ነገሩ እንደ ተራ ኮሜዲያን ራሳቸው አውርተው ራሳቸው የሚስቁ ሆነው ቀርተዋል። እስት ኮሜዲያን ራሱ ሲሬስ ሆኖ ሰውን ለማሳቅ ነው መድረክ ላይ የሚወጣው እነዚህ ግን እራሳቸው ይናገራሉ እራሳቸው ይገረማሉ በንግግራቸው እናም ወዳጆች ከዚህ ውስጥ እንውጣ እንዲህ ያለ ፖለቲካ የትም አያደርሰንም በተለይ በብሔርና በመንግስት ወይም በብሔርና በብሔር በብሔረሰቦችና በብሔረሰቦች መካከል በእምነትና በእምነት መካከል ጥላቻን መንዛት አስነዋሪ ነገር መናገር ለነገያችንም አይበጅም ነግበኔ ነውና ከዚህ ያለ የውሸት ፕሮፓጋንዳ የሐሰት ትርክት ውስጥ እንውጣ። እንዲህ ያለ መንገድም አይጠቅማችሁም። ነፃ የምታወጡ ወይም ልናወጣ ነው የምትሉትን ሕዝብ አይጠቅምም። እኔ ግምገማዬ አስተያየት ይሄ ነው። የወደዳቸው ሰዎች ላይክ አርጉ፣ ሼር አርጉ እንዲደርሳቸው። አመሰግናለሁኝ። ገለቶማ የቀነለ።